ሰላም ሰላም፣ ውድና የተከበሯችሁ ተመልካቾቻችን፣ ዛሬ ጥቅምት 30 ወይም ኖቬምበር 9 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር መቶ 178 ብር ከ96 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። መቶ50 ብር ከ65 ሳንቲም ገዝቶ 153 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 148 ብር ከ76 ሳንቲም ተገዝቶ 151 ብር ከ74 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 207 ብር ከ01 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 176 ብር ከ05 ሳንቲም ገዝቶ 179 ብር ከ57 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 172 ብር ከ05 ሳንቲም ተገዝቶ 175 ብር ከ49 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 222 ብር 27 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘምዘም ባንክ ነው። 187 ብር 83 ሳንቲም ገዝቶ 191 ብር 58 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር 40 ሳንቲም ተገዝቶ 185 ብር 03 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 127 ብር 44 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው 108 ብር ከ74 ሳንቲም ገዝቶ 110 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 104 ብር ከ15 ሳንቲም ተገዝቶ 106 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 116 ብር ከ24 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 97 ብር 47 ሳንቲም ተገዝቶ 99 ብር 42 ሳንቲም እየተሸጠ ነው። በንግድ ባንክ 95 ብር 74 ሳንቲም ተገዝቶ 97 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 25 ብር 12 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 21 ብር ከ08 ሳንቲም ገዝቶ 21 ብር ከ51 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ50 ሳንቲም ተገዝቶ 20 ብር ከ91 ሳንቲም በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 235 ብር ከ81 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 202 ብር ከ86 ሳንቲም ገዝቶ 206 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ08 ሳንቲም ተገዝቶ 195 ብር ከ92 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 583 ብር ከ43 ሳንቲም እየተመነዘረ ነው። የኩዌስ ዲናርንም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 491 ብር ከ03 ሳንቲም ገዝቶ 500 ብር ከ85 ሳንቲም እየሸጠ ነው። በንግድ ባንክ 475 ብር ከ81 ሳንቲም ተገዝቶ 485 ብር ከ33 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ71 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ78 ሳንቲም ገዝቶ 44 ብር ከ66 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ50 ሳንቲም ተገዝቶ 41 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ75 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሚስ ባንክ ነው። 42 ብር ከ54 ሳንቲም ተገዝቶ 43 ብር ከ39 ሳንቲም እየተሸጠ ነው። በንግድ ባንክ 39 ብር ከ66 ሳንቲም ተገዝቶ 40 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 465 ብር ከ71 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 252 ብር ከ61 ሳንቲም እየተመነዘረ ነው። አንድ የባህሪን ዲናር በጥቁር ገቢያ 475 ብር ከ08 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን